የሪሜዲያል ተማሪዎች በተደጋጋሚ የሚሰሯቸው የተለመዱ ስህተቶች። ሰላም እንዴት ናችሁ ተማሪዎች? ዛሬ የተገናኘ ነው። እንግዲህ ብዙ ጊዜ የሪሜዲያል ተማሪዎች ከንባብ ጀምሮ እስከ ፈተና ክፍል ውስጥ ድረስ የሚሰሯቸውን ስህተቶች ይዤላቸው መጥቻለሁ። እናንተም እንግዲህ እነዚህን ስህተቶች አይታችሁ ላለመርገም ትዘጋጃላችሁ ማለት ነው። የመጀመሪያው ክራሚንግ ነው። ክራሚንግ ማለት ምን ማለት ነው? ለፈተና ቀድሞ ዝግጅት ሳያደርጉ ቆይቶ ፈተና በጣም በሚቀርብበት ሰዓት አንድ ወር፣ ሁለት ሳምንት፣ ሶስት ሳምንት ምናምን በሚቀርብበት ሰዓት የሚደረጉ ወከባና ጥርፊያ ማለት ነው። ይሄ ሞስትሊ ቀድመን የምንጀምር ከሆነ አብዛኞቹን ኮንቴንቶች ከበር እናደርጋለን። ሲቀጥል ደግሞ አእምሯችን ላይ ጭንቀት አይፈጠርብንም እና የመጣደፍ ስሜትም አይኖርም ማለት ነው። ምንጊዜ እንዲሁም መጣደፍ ካለ ትልቅ የሆነ ጭንቀት ይኖራል። ሲቀጥል ደግሞ ማንበብ ያለብንን ከበር ሳናደርግ ወደ ፈተና ክፍል እንድንገባ ያደርገናል ማለት ነው። ነገር ግን አብዛኞቹ ሪሜዲያል ተማሪዎች ጀስት ገብተው የመጀመሪያ ሶስት ወር ምናምን የሚሆኑ ምንም ሳያነቁበት ይቆዩና ፈተና ደረሰ ሲባል አንድ ወር ሲቀረው እስኬጁል ከወጣ በኋላ ለፈተና ነው ማንበብ የሚጀምሩት ማለት ነው። ይሄ ደግሞ ክራሚንግ እየተባለ ይጠራል በእንግሊዝኛው። ፈተና በጣም ሲቃረብ የሚደረግ ጥድፊያ፣ ችኮላ ነው። እሱ ጥቅም አይኖረውም። ኢቨን የማለፊያ ውጤት እንኳን እንዲያመጡ አያስችላቸውም ማለት ነው። ቀድሞ ያልተጀመረ ጥናት ከሆነ። ሁለተኛው ኢግኖሪንግ ፕራክቲስ ፕሮብለም ነው። ይሄኛው ምን መሰላችሁ? ከዚህ በፊት የተሰጡ የሪሜዲያል ፈተናዎች አሉ። ቢያንስ ደግሞ የቅርብ ጊዜ የማትሪክ ፈተናዎች ከ2014 ጀምሮ ያሉትን እንኳን ብንመለከት፣ የሶስት ዓመት የማትሪክ ጥያቄዎች አሉ። በየቻፕተሩ የወጡ ወርክሽቶችን፣ ሞዴል ፈተናዎች ላይ እነዚህን ፕራክቲስ አለማድረግ፣ በእነሱ አለመለማመድ ይህም ዋጋ ያስከፍላል። አብዛኞቹ ሪሜዲያል ተማሪዎችም ወደ ፈተና ሲገቡ ያለፉ ጥያቄዎችን ፕራክቲስ ሳያደርጉ ይገባሉ ማለት ነው። ሶስተኛ፣ ሚሞራይዜሽን ዊዛውት አንደርስታንዲንግ ነው። አንድን ነገር የሆነን ኮንሴፕት፣ የሆነ ሰብጀክት ሳይገባን ለመሸምደድ መሞከር። ያ ኮንሴፕት አልተረዳ ነው። ምን እንደሆነ አልገባንም፣ ነገር ግን ለመሸምደድ ብቻ መሞከር። ይህም የሪሜዲያል ተማሪዎች ላይ ይስተዋላል። እሱንም ማቆም አለባችሁ። ያልገባችሁ ነገር ካለ ለመረዳት መሞከር፣ በተለያዩ ሶርሶች ያን ያልገባችሁን ቶፒክ ለይታችሁ አንደርስታንድ ለማድረግ ነው እንጂ ሸምድዳችሁ ወደ ፈተና ክፍል ለመግባት መሞከር የለባችሁ። አምስተኛ አራተኛ ኢግኖሪንግ ፋውንዴሽናል ኮንሴፕት ነው። እንግዲህ እንደምታውቁት አብዛኞቹ የሪሜዲያል ተማሪዎች ፋውንዴሽን ወይም ደግሞ ቤዝ የምንለው ነገር የላቸውም እና እነዚህ ፋውንዴሽናል ኮንሴፕቶች ላይ ሳይሰሩ ጀስት ከፋውንዴሽን ውጭ ወደ ሆኑት ፎከስ ማድረግ በጣም ይህ ትልቅ ስህተት ነው። ለምሳሌ የሁላቸውን ማተስ ላይ ሊነር ኢኳዥን ኤንድ ኢኒኳሊቲ የሚል ኮንሴፕት አለ። ሊነር ኢኳዥን ያልገባው ተማሪ ወደ ሊነር ኢኒኳሊቲ የሚገባበት ሁኔታ ሊኖር አይገባም ማለት ነው። አንደኛ ኢኒኳሊቲ በራሱ አይረዳውም። ከላይ እንዳየነው ዝም ብሎ ለመሸምደድ ይሞክር ይሆናል እንጂ ኮንሴፕቱን አንደርስታንድ ሊያደርገው አይችልም ማለት ነው። ልክ እንደዚህ አይነት ብዙ ኮንሴፕቶች አሉ። ለምሳሌ አሁን ኳልኩለስ ላይ ስንመጣ ኢንተግሬሽን ያልገባው ተማሪ አፕሊኬሽን ኦፍ ኢንተግሬሽን ላይ መታገል የለበትም። ሪሌቲቭ ያልገባው ተማሪ ኢንተግሬሽን ላይ መታገል የለበትም። ሶ መጀመሪያ ላይ ቤዚክ የሆኑትን የማታቋቸውን ነገሮች ለይታችሁ እነሱ ላይ መስራት አለባቸው ማለት ነው። አምስተኛ ፓሲቭ ለርኒንግ ነው። ክፍል ውስጥ ገብታችሁ አስተማሪ በሚያስተምርበት ጊዜ፣ መጽሐፍ አውጥታችሁ በምታነቡበት ጊዜ፣ ኖት በምትይዙበት ጊዜ በእያንዳንዱ ኢንተራክሽናችሁ ንቁ መሆን መቻል አለባችሁ። አክቲቭ ሆናችሁ እያንዳንዱን እንቅስቃሴያችሁን ኢንጌጅመንት ባለው መልኩ ማከናወን ሲገባችሁ ይሄ ለምሳሌ ክላስ ውስጥ ገብቶ አስተማሪው ምን እንደሚል የማያውቅ እያንዳንዱን ኮንሴፕት የሚወራውን ነገር ከአእምሮ ጋር ያገናኘ በንቃት የማይከታተል ተማሪ መሆን የለባቸው። እሱን ማስወገድ መቻል አለባቸው። ስድስተኛ ፖር ታይም ማኔጅመንት ነው። ዝቅተኛ የሆነ የጊዜ አጠቃቀም ከፈተና ክፍል ውጭም በፈተና ክፍል ውስጥ በፈተና ክፍል ውስጥ እንግዲህ የሆነ ሰዓት ይሰጣቸዋል። ለምሳሌ የተሰጣቸው ሰዓት ሁለት ሰዓት ከሆነ እነዛን ሁሉ ጥያቄዎች በሁለት ሰዓት ውስጥ መጨረስ መቻል አለባችሁ ማለት ነው። ስለዚህ ለፈተና ውስጥም የጊዜ አጠቃቀሙ ወሳኝ ነው። ከፈተና በፊትም በፕላን ማንበብ መቻል አለባችሁ። የጊዜ አጠቃቀማችሁን ማሻሻል መቻል አለባችሁ። ሰባተኛው ለርኒንግ ዲፊካልት ሚን ሊቪንግ ዲፊካልት ኮሽንስ ብላንክ ነው። ፈተና ክፍል ውስጥ ገብተን በምንሰራበት ጊዜ የከበሩን ጥያቄዎች ባዶ ቦታ ትተን ምንም አይነት መልስ ሳንሞላባቸው መዝለን፣ ይህም በጣም ዋጋ ያስከፍላል። አንደኛ ድጋሚ ተመልሰ ላናያቸው እንችላለን። ሲቀጥል ደግሞ ማናቃቸው ከሆነ ምንም አይዲያ ከሌለን ስለነዚህ ጥያቄዎች ምን ገምተውን ዝም ብለን አስገብተን ማለፍ ነው ያለብን እንጂ ትተን መሄድ የለብንም። ስምንተኛ ኖት ሲኪንግ ሄልፕ፣ ይህኛው ደግሞ እርዳታ አለመፈለግ ነው። ሜቢ ከላስ ገብታችሁ ስትማሩ ያልገባችሁ ነገር ካለ አስተማሪያችሁ መጠየቅ አለባችሁ። አስተማሪ የተመደበው እናንተን ለማስተማር ነው፣ ያስተምራል። የሆነ ኮንሴፕት አይገባችሁም ሰው እጃችሁን አንስታችሁ ይሄ እዚህ ቦታ ላይ አልገባኝም ብላችሁ መጠየቅ አለባችሁ። አብዛኞቹ ተማሪዎች ግን ይህንን አያደርጉ። ማለት አብዛኞቹ የሪሜዲያል ተማሪዎች ግን ይህንን አያደርጉ። ኢቨን ከጓደኞቻችሁ ጋር የከበዳችሁን ኮንሴፕት መጠየቅ። ለምሳሌ ዶርም ውስጥ ስድስት ብትሆኑ ዶርም ውስጥ ያላችሁ ልጆች ስድስት ብትሆኑ ከስድስታችሁ መካከል እናንተ ማትስ ላይ ደካማ ከሆናችሁ ከእናንተ ከጓደኞቻችሁ ውስጥ አንደኛው ማትስ ጎበዝ ሊሆን ይችላል። ከዶርም ወጣ ብላችሁ በክላስ ውስጥ ወይ ባዮሎጂ ወይ ጂኦግራፊ ወይ ሂስትሪ ሊሆን ይችላል። የከበዳችሁ ትምህርት እዛ ትምህርት ላይ የተሻለ ምትሉትን ጓደኛ መጠየቅ መረዳዳት ይገባቸዋል ማለት ነው። እና ብዙ ጊዜ የሪሜዲያል ተማሪዎች እርዳታ ሲጠይቁ አይታይም። ከጓደኞቻቸው ጋር ከአስተማሪዎች ጋር ምናምን ያልገባቸውን ነገር ወይም ደግሞ ከነሱ የተሻለ ብለው ከሚያስቡ ሰው ጋር እርዳታ አይጠይቁም። ይህንን ጸባያችሁን ማስወገድ ወይም ማረም አለባችሁ። ዘጠነኛ ላክ ኦፍ ኮንፊደንስ ነው። ያው ከዚህ በፊት ሁላችሁ ማትሪክ አልተሳካላችሁም። ሰው ከዛ ጋር ተያይዞ ከማህበረሰቡ እይታ ጋር ተያይዞ ራሳችን ላይ የምንፈጥረው የሆነ አስተሳሰብ ይኖራል። እኔ አልችልም፣ እኔ አይሳካልኝም የሚል አስተሳሰብ። ከዚህ ጋር ተያይዞ ደግሞ በራስ መተማማናችን ዝቅ ሊል ይችላል። በራስ መተማማናችሁ የትኛውም ታይም ላይ ቢሆን መጨመር አለበት አሁን ሜቢ ሁላችሁ ተማሪዎች ሊሆን ይችላል፣ ግን ዝቅተኛ የሆነ በራስ መተማመን ያላችሁ ተማሪዎች እሱ ማሻሻል አለባችሁ። አስረኛ ላይ የመጨረሻው ፕሮክራስቲኔሽን ነው። ጭንቀትን ሙሉ በሙሉ ማስወገድ መቻል አለባችሁ። ኤዘር እንዴት ብዬ አልፋለሁ ለሚለው ሊሆን ይችላል፣ ምንም ሰራ ነበር አልኩ ለሚለው ሊሆን ይችላል፣ ፈተና ክፍል ውስጥ ፈተና ከበደ ሊሆን ይችላል። እያንዳንዱ ታይም ላይ የምትችሉትን እስከሞከራችሁ እስከሰራችሁ ድረስ ምንም አይነት ጭንቀት ይኖራችሁ አይገባም ማለት ነው። እነዚህ አስሩ ውስጥ እናንተ በእርግጠኝነት ሶስት እና ከዛ በላይ የሚሆኑ የእናንተ ችግሮች ይኖሩባቸዋል። ሰው እነሱን ለየታችሁ ታርማላችሁ ብዬ ተስፋ አድርጋለሁ። በዚ አጋጣሚ የቴሌግራም ቻናላችንን በምታዩት ሊንክ መሰረት ገብታችሁ ጆይን አድርጉ። ብዙ ብዙ ፋይሎችን ታገኛላችሁ። ቴንኪዩ